በዛሬው ፕሮግራሜ የሰው ልጅ ከጅኖች ጋር ግንኙነት ያደርጋል፣ ጅኖችስ ከሰው ልጅ ጋር ግንኙነት ያደርጋሉ፣ ፍቅርስ በመሃላቸው ይመሰረታል፣ ወይስ ደግሞ በመሃላቸው ጋብቻ ይፈጠራል፣ ልጆችስ መወለድ ይችላሉ የሚለውን ዛሬ ሙሉ ለሙሉ ትንታኔ ሰጥበታለሁ። ከመጨረሻ ድረስ ቪዲዮ እንድታዳምጡትና እንዲሁም ይህ ትምህርት ብዙዎች ጋር እንዲደርስ ሼር በማድረግና ቪዲዮውን ላይክ በማድረግ እንድትጀምሩት እንዲሁም ኮሜንት መስጫ ቦታ ላይ በረሱል ሰለላሁ ዐለይሂ ወሰለም ላይ ሰላዋትን እንድታወርዱ አስታውሳቸዋለሁ።

ሆነ ጥቁር ጭቃ ፈጠር ነው ጅኖችንም ከናንተ ወይም ከሰው በፊት ከእሳት ነበልባል ፈጠርናቸው፣ በማለት ይናገራል። ጅኖች ከሰዎች ጋር የሚያመሳስላቸው የሚያገናኛቸውና ከሌሎች እንስሳዎችም ሆነ ከሌሎች ፍጥረታቶች የሚለያቸው ነገር አንድ ነገር አለ። ልክ እንደ ሰው ልጅ እኮ ታዛዦች ናቸው። አላህ Subhanahu Wa Ta'ala ያስገድዳቸዋል፣ እሱ ባዘዛቸውና እሱ በከለከላቸው ነገር ላይ እንዲገኙ ማለት ነው። አላህ Subhanahu Wa Ta'ala እነሱን ያዛቸዋል ይከለክላቸዋልም፣ ሕግም ያስቀምጥባቸዋል። ከእነሱ ውስጥ ደግሞ ከሃዲያኖችም አሉ አማኞችም አሉ። ከነሱ ውስጥ ታዛዦችም አሉ አመፀኛዎችም አሉ። አላህ Subhanahu Wa Ta'ala ስለነሱ እንዲህ ብሎ በመናገር ይገልጽልናል። ወአነ ሚነል ሙስሊሙነ ወሚነል ካሲጡን ፈመን አስለመ ፈኡላኢከ ተሐረው ረሸዳ ከኛ ውስጥ እኮ አማኞችም አሉ፣ እንዲሁም ደግሞ ካሲጦች በዳዮች አሉ፣ እንዲሚሉ ማይታዘዙ ማለት ነው። ከነሱ መካከል ከኛ እያሉ የሚናገሩት ጅኖች ናቸው። ከነሱ መካከልም ደግሞ ያመኑት የሰለሙቱ እነሱ በእርግጥም ትክክለኛውን መንገድ የተመሩና እንዲሁም ጸጋዋን የሚያገኙ ናቸው። ወአመል ካኑ ሊጀሃነመ ሐጧባ እነዚያ እምቢያሉ አመፀኛ የሆኑ እንዲሁም በዳዮች የሆኑት ደግሞ አላህን አንታዘዝም በማለታቸው የተነሳ ፈካኑ ሊጀሃነመ ሐጧባ ለጀሃነብ እኮ ማገዶ የሆናሉ፣ በማለትም አላህ ስብሐነ ወተዓላ ስለነሱ ይነግረናል። ስለዚህም ጅኖች እኮ የአላህ ስብሐነ ወተዓላ ፍጡሮች ናቸው ማለት ነው። ለአላህ ስብሐነ ወተዓላ ተገዢ የሆኑና ከነሱ መካከልን በዳዮች አላህን የሚያምፁ የሆኑም እንዳሉ ሊታወቅ ይገባል። ነገር ግን እኛ ላናደርግ የሚገባ አንድ ትልቅ ማስታወሻ አለ። እሱም ምንድነው? ጅን የሚባል ነገር እዚህ ዓለም ላይ የለም ብሎ ማሰብ ፈጽሞ የተከለከለ ነው። እንዲሁም ደግሞ ስለ ጅኖች በሚወራ ሰዓት ሌላ አይነት ጅኖችን ማስቀመጥም ፈጽሞ የተከለከለ ነው። ረሱል ሰለላሁ ዐለይሂ ወሰለም በነገሩንና አላህ ሱብሐነሁ ወተዓላ ባስቀመጠልን ሕግ መሰረት እንጂ ጅኖችን ከዛ ውጭ ባለ መንገድ መሰወፍ ወይም መመጠን ወይም መግለጽ አይቻልም ማለት ነው። የሉም ብሎ ማሰብም ፈጽሞ አይቻልም። ምናልባትም ይህን የሚያስብ የሆነ አንድ ሰው ካለ ይላሉ ዑለማዎች ከማ መንገድ ሊያስወጣው ይችላል ወይም ከእስልምና ሊያስወጣው ይችላል፣ በማለት ዑለማዎች ህክምን ብይን አስቀምጠውበታል ማለት ነው። ስለዚህ ጅኖች አሉ። ከጅኖች መካከልም ነቢዩ ሙሐመድ ሰለላሁ ዓለይሂ ወሰለም ምን አይነት ምን አይነት ጅኖች እንዳሉ ገለጽ ሲያደርጓቸው በሶስት አይነት መልኩ አድርገው ገልጸዋቸዋል። ቃለ ረሱሉላሂ ሰለላሁ ዓለይሂ ወሰለም ነቢዩ ሙሐመድ ሰለላሁ ዓለይሂ ወሰለም እንዲህ ይላሉ፣ አልጅኑ ሰላሰቱ አስናፍ፣ ጅኖች እኮ በሶስት አይነት መገለጽ የሚችሉ ናቸው በማለት አስቀመጡ። ሲንፉን ለሁም አጅኒሃ በአንድ በኩል በአንድ ገጽ በግልጽ በኩል ያሉት እኮ ለነሱ ክንፍ ያላቸው ናቸው የጤሩን የሚበሩ የሆኑ ሲሆኑ ፊል ሀዋኢ በአየር ላይ መብረር እንዲችሉ የተደረጉ ናቸው። እነዚህ በአንድ በኩል የሚቀመጡ የጅን አይነቶች ናቸው። ወይም ደግሞ ከጅኖች መካከል ይሄን ማድረግ የሚችሉ ብለንም ልንገልጻቸው እንችላለን። በሌላ በኩል ያሉት ደግሞ ሐያ እባብ የሚሆኑ ናቸው። ወይም ደግሞ አቃሪብ ጊንጥ ጊንጥ የሚሆኑ ናቸው። በሌላ ሀዲት ደግሞ ውሻ የሚሆኑ ናቸው በማለትም የተገለጹ አሉ ማለት ነው የሕሉነ ወየብዓኑን ሌላ ገጽ በኩል ላይ ያሉት ደግሞ ሶስተኛዎቹ የሚንቀሳቀሱ ናቸው። በእርጋታ የሚንቀሳቀሱና እንዲሁ እንደኛ ተንቀሳቃሽ መሬት ላይ የሆኑ ናቸው በማለት ነቢ መሐመድ ሰለላሁ ዐለይሂ ወሰለም በሶስት አይነት አድርገው አስቀምጠዋቸዋል። ከነዛም ውጪ በጣም ብዙ አይነቶች እንዳሉ ዑለማዎችም ይናገራሉ። ሐዲሳዊ የሆነ መልእክትም ያለው ሲሆን እንዲሁም በተጅሪባ የተገኙ ማለት ነው። የተለያዩ ሰዎችን መመሰል የሚችሉ ናቸው ጅኖች። ከሰዎች መካከል ደግሞ እኛ የምናውቃቸው አይነት ሰዎችንም ተመስለው መምጣት የሚችሉ ናቸው። ምናልባት እኛ በጣም የምናከብራቸው እና የምንወዳቸው አይነት ሰዎችን መመሰል ይችላሉ። እንዲሁም የሞቱ የሆኑ ሰዎችን ተመስለው መተው ሰዎችን ለማሳሳት የሚችሉበት መንገድም አለ። እንዲሁም ማንኛውም ተራ ሰው መስለው መምጣት ይችላሉ። እንዲሁም ምስኪን ሰው መስለውም መምጣት ይችላሉ ማለት ነው። ልክ አቡ ሁረይራ ረዲየላሁ አንሁ ሶስት ጊዜ ዘካተል ማል ገንዘብ የሚሰበሰብበት ቦታ ላይ እንዳገኘው ጅን አይነት ማለት ነው። ከዚም ውጪ በጣም ብዙ አይነት መመሰል ይችላሉ። ከብቶችን መምሰል ይችላሉ ውሻዎችን፣ ጥቁር ውሻ ለምሳሌ፣ አህያ መምሰል ይችላሉ። ብዙ አይነት ነገርን መምሰል እንደሚችሉ ማስረጃዎች ተገኝተዋል ማለት ነው። ስለዚህም በዚህ መሰረት ደግሞ እነዚህ ጅኖች የሚባሉ በዚህ ዓለም የሉም ብሎ ማሰብ ክህደትም ሊሆን ስለሚችል ጥንቃቄ ማድረግ ያስፈልጋል ማለት ነው። ወደ ዋናው ርዕሳችን ስንገባ እነዚህ ጅኖች ሰዎችን ያገባሉ ወይስ ደግሞ ያፈቅራሉ ወይስ ደግሞ ግንኙነት ያደርጋሉ ወይ የሚለውን በዚህም ዙሪያ ላይ አንዳንድ ነጥቦችን ላነሳ ስለምፈልግ በደንብ ጆሯችሁን ሰጥታችሁ ልታዳምጡ ይገባል።

ገንዘቦቻቸውም ተጋራቸው፣ ወልአውላድ በልጆቻቸውም ተጋራቸው፣ ወዒድሁም፣ እንዲሁም ቃልን ስጣቸው ቃል ግባላቸው፣ ወማ ያዒድሁም ሸይጣን ኢላ ጉሩራ። ሸያጢኖች እኮ ቃል ሊገቡ አይችሉም ያው እየሸወዱ ቢሆን እንጂ በማለት ይናገራል አላህ ስብን ተላ። እዚህ ላይ አትኩሮት ልናደርግ የሚገባን ነገር አንድ ነገር አለ፣ እሱም ሸይጣን ወይም ጅን የሚባሉ ነገሮች ማለት ነው። እነዚህ ሁለቱ አንድ አይነትም ወይም የተለያዩም ሊሆኑም ላይሆኑ የሚችሉበት አጋጣሚ አለ። ማለት ምን ማለት ነው? ከጅኖች መካከል አማኞች ሙስሊሞች ናቸው፣ ቅድም እንደተናገር ነው። ከጅኖች መካከል ደግሞ ከሀዲያኖች ሸይጣኖች ናቸው ማለት ነው። እነሱ ሰዎችን ይወሰውሳሉ፣ እንዲሁም መንገዳቸውን ያጡ ናቸው እነዛ ሸይጣኖች ማለት ነው። ከዛ ውጪ አማኞች የሆኑት ደግሞ እነዛ ትክክለኛ የሆኑ ጅኖችና በሱረቱል ጂን ላይ የተገለጹ አይነቶች ጅኖች ሊሆኑ ይችላሉ ማለት ነው። ስለዚህ ጅኖች ሰዎች ጋራ ፍቅር ይይዛቸዋል፣ ሊዳሩም ሊጋቡም ይችላሉ የሚለውን ከዚህ መውሰድ እንችላለን። እዚህም ጋር ያዞ አላህ ሱብሐነ ወተዓላ እንዲህ በማለት ይገልጻል፣ ለም የጡሚፍሁነ ኢንሱን ቀብለሁም ወላ ጃን በማለት ይናገራል። ጅንም ሆነ ሰው ከዚህ በፊት ያልገረሰሳቸው ግንኙነት ያላደረጋቸው በማለት ይገልጻቸዋል። አዎ ጅን ሰውን ግንኙነት ሊያደርግ ይችላል ማለት ነው። ጅኖች የሰው ልጅ ግንኙነት የሚያደርጉ ከሆነ የሰው ልጅስ ጅኖችን ግንኙነት ያደርጋል ወይ በማለትም ጥያቄ ሊመጣ ይችላል። አዎ ሊያደርግ ይችላል ተመሳሳይ ነው። ወንዶች ሰዎች ሴት ጅኖች ጋር ግንኙነት ሊያደርጉ ይችላሉ። እንዲሁም በተመሳሳይ ደግሞ ሴት የሆኑ ሰዎች በወንድ ጅኖች ሊማረኩና እንዲሁም ግንኙነት ሊያደርጉ ይችላሉ። እዚህም ላይ ዑለማዎች ትንታኔ ሲያደርጉ በሶስት አይነት መልኩ ግንኙነትን ሊፈጥሩ ይችላሉ በማለት ይናገራሉ። የመጀመሪያው በህልም የሚደረግ የግንኙነት አይነት ነው። በህልም ጅን ሰውን ተመስሎ ወይም ደግሞ እኛ ምን ወዳቸውን ሴቶች ተመስለው በመምጣት ግንኙነት እንዲደረግ ያደርጋሉ ማለት ነው። ጅኖች ራሳቸው በህልማችን ይመጣሉ ወስዋ ይሆናሉ ማለት ነው። በዚህ ሰዓት ሁለት አይነት ነገሮች ይፈጠራሉ። የመጀመሪያው በህልማችን በትክክል ግንኙነት እያደረግን እንደሆነ እንዲሰማን ማድረጋቸው ነው ማለት ነው። ይህ ነገር ብዙ ጊዜ ባሊግ የሆኑ ወንድና ሴቶች የሚያውቁት ጉዳይ ነው ይህ ጉዳይ ማለት ነው። በዚህ ሰዓት ታዲያ ጅኖች እናንተን ያፈቀሯችሁ ከሆኑና እናንተ ጋር ግንኙነት ማድረግን የፈለጉ ከሆኑ ይህ ነገር ሊከሰት ይችላል ማለት ነው። በዚህ ሰዓት ሻወር ሊያስወጅብ ይችላል አይችልም በሚለው ጉዳይ ላይ እዚሁ ላይ ግልጽ አድርጌ ላልፍ እፈልጋለሁ። በህልም ግንኙነት ያደረገች ሴት ወይም ያደረገ ወንድ ላይ ሻወር ሊያስወጅብ የሚችለው በአንድ መንገድ ብቻ ነው። ያም ፈሳሽ ካለ ወይም መንይ ብለን ፍቶት ብለን የምንጠራው ነገር ፈሳሽ ከፈሰሰ ማለት ነው ይህ ከሆነ በጀናባ ምክንያት ሻወር ወጅቦብናል፣ ሻወር መውሰድ ይኖርብናል። ሌላኛው ደግሞ ይህ ነገር ሐላል ነው ወይስ ሐራም ነው ብለን የምንናገረው ነገር ነው። ይህ ነገር ሙሉ ለሙሉ ሐላል የሆነ ነገር ነው። ምክንያቱም በህልማችን ውስጥ ሆነን የሚደረገው ማንኛውም ነገር ከእኛ ቁጥጥር ውጪ ስለሆነ ማለት ነው። በሁለተኛ ደረጃ ደግሞ ቅድም ካልኩት ጋር የሚገናኝ የሆነ ነጥብ አለ። ያም ጅኖች ሰውን መመሰል ይችላሉ ብለናል። ስለዚህ ጅን ከሰው ጋር ተመሳስሎ መጥቶ፣ ለምሳሌ አንዲት ሴት ባሏን መስሎ ጅን ቢመጣና ግንኙነት ደር ብለን ማሰብ እንችላለን። ወይም ደግሞ አንድ ባል ሚስቱን መስሎ ጅን በመምጣት ግንኙነት ቢፈጠር ብለን ማሰብ እንችላለን ማለት ነው። ይህ ነው ሁለተኛው። ይህ ደግሞ እኛ ባለማወቃችን ከሆነ ምንም ችግር የለውም። እንዲሁም ግንኙነት በማድረጋችን ሙሉ ለሙሉ ሻወር መውሰድ ይኖርብናል በማለት ዑለማዎች ሕክም አድርገዋል ማለት ነው። በሶስተኛ ደረጃ ደግሞ ቅዠት ወይም ደግሞ ከህልም ስንወጣ ወይም ከእንቅልፋችን ስንወጣ የሚደረግ የግንኙነት አይነት ነው። ይህም ያን ጅን ሰውነቱን ሳንነካው ወይም ደግሞ አካ ባህላዊ የሆነ ንክኪ ሳይኖር ስሜታዊ የሆነና ሀሳባዊ የሆነ ግንኙነት ሲፈጠር ነው። ሀሳባዊ የሆነ ግንኙነት ሲፈጠር ጅን ወሱሶንና ጅኑ እኛ ጋር ግንኙነት እንዲያደርግ በመፈለግ የተነሳ የሚደረግ የሆነ የግንኙነት አይነት ነው በማለት ዑለማዎች አስቀምጠውታል። እሺ፣ ሌላኛው ነጥብ ደግሞ ጅን ከሰው ጋር ወይም ሰው ከጅን ጋር መጋባት ይችላል ወይ? ከዚህ በፊት በቀደሙት በጣም ብዙ ታሪኮች አልፈዋል። ጅንና ሰው ተጋብተው ሲዋለዱ ማለት ነው። ይህ ደግሞ ዑለማዎች በኪታባቸው ላይ ያሰ

ስራ የዚህም ሚስጥራዊ ነገርም ዑለማዎች በእርግጥም ተንትነውታል፣ አስቀምጠውታል። ወተከለሙ ዓለይሂ በዚህም ላይ ተናግረውበታል። ወከሪሃ አክሩ ዑለማ ሙናከሐቱል ጅን፣ ጅኖች ጋር እኮ መጋባትን ብዙ ዑለማዎችም ጠልተውታል በማለት ንግግራቸውን ቋጭተውታል። አዎ ይህ የሚጠላ ጉዳይና ሐራም የሆነ ጉዳይ ስለሆነ ጅን ከሰው ጋር ሰው ከጅን ጋር መጋባት፣ መዳራት፣ መገናኘት፣ ግንኙነት ማድረግ ፈጽሞ የተከለከለ ጉዳይ ነውና መጋባት አይቻልም። አይቻልም ማለት ነው። እንደሱ ሰው የሆነን ብቻ ነው ሊያገባ የሚችለው። ወኸለቅናኩም አዝዋጃ ጥንድ ጥንድ አድርገን ፈጠርናችሁ በማለት አላህ ይናገራል። ጥንድ ጥንድ አድርጎ መፍጠሩ እርስ በራሳችን እንድንጋባ መፈለጉ እንጂ ሌላ ጅኖች ጋርም ሆነ ከሌሎች ጋር ግንኙነት እንድናደርግና እንድንጋባ ባለመፈለጉ የተነሳ ስለሆነ እስልምና ይሄን ያዛል፣ ሌላኛውን ደግሞ ይከለክላል። የዛሬው ፕሮግራም ይሄን ይመስላል። ወሰላሙ ዓለይኩም ወራህመቱላሂ ወበረካቱ